ሻቢያ አዳዲስ መሣሪያዎችን ታጠቂ ተዘጋጅቻለሁ ሲል አሳወቀም። የኤርትራው አገዛዝ በኢትዮጵያ በኩል የድርድር ድምፆች ጎልተው እየተሰሙ ባለበት በዚህም ወቅት በፕሮፓጋንዳ ልሳኖቹ በኩል አስፈሪ መሳሪያዎችን ታጠቂያለሁ የሚል ፉከራ እያሰማ ነው። ከዚህ በተጨማሪም ለጦርነት ዝግጅት እንዲረዳው ለዓመታት በጨለማ ቤት ቆልፎ አስሯቸው የነበሩ ሰዎችንና አመራሮችን በዘመቻ መልክ እየፈታ ነው። አሜሪካ በበኩሏ ይፋ ባደረገችው አዲስ የፖሊሲ ስትራቴጂ በፈረንጆቹ አዲስ ዓመት ዋናው እቅዴ የኢትዮ ኤርትራ ጦርነት እንዳይጀምር ማድረግ ነው ስትል አሳውቃለች። በዝርዝር እናስደምጣቸዋለን። ሕወሓት ጦር ላይ ጥቃት ተፈጸመ። የአራ መሬት ኃይሎች በራያ የትዴፍ ወታደሮች ላይ የቦምብ ጥቃት ፈጽመዋል። ከዚህ በተጨማሪም በራያ የተቀሰቀሰው ተቃውሞም ተቀጣጥሎ ቀጥሏል። ታደምጡታላችሁ። ጄኔራል ጸድቃን ስለ ሰሞነኛው የመቀሌ ከበባ ዝምታቸውን ሰበሩ። በትግራይ በአስቸኳይ አዲስ መንግስት ይቋቋም ሲሉ ተናግረዋል። ጦርነቱ እንዲቀር ከተፈለገም ተፈናቃዮች በተሎ ወደ ውልቃይት ይመለሱ ሲሉ አስጠንቅቀዋል። እንመለስበታለን። የአሜሪካና ኬንያ አዲስ ስምምነት ከባድ ስጋት ፈጠረ። የሁለቱ ሀገራት ሰሞነኛ ስምምነት የዜጎችን የጤና መረጃም አሳልፎ ይሰጣል በሚል ኬንያውያንን አስቆጥቷል። እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ፣ የተወደዳችሁ አንድ አፍታ ሚዲያ ቤተሰባዎች። ከአንድ አፍታ ለአሁኑ መደመጥ አለባቸው ያናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ሻቢያ አዳዲስ መሳሪያዎችን ታጠቄ ታጥቂ ተዘጋጅቻለሁ ሲል አሳወቀ። የኤርትራው አገዛዝ በኢትዮጵያ በኩል የድርድር ድምጾች ጎልተው እየተሰሙ ባለበት በዚህ ወቅት በፕሮፓጋንዳ ልሳኖቹ በኩል አስፈሪ መሳሪያዎችን ታጥቂ ያለሁ የሚል ፉከራ እያሰማ ነው። ከዚህ በተጨማሪም ለጦርነት ዝግጅት እንዲረዳው ለዓመታት በጨለማ ቤት ቆልፎ አስሯቸው የነበሩ ሰዎችንና አመራሮችን በዘመቻ መልክ እየፈታ ነው። አሜሪካ በበኩሏ ይፋ ባደረገችው አዲስ የፖሊሲ ስትራቴጂ በፈረንጆቹ አዲስ ዓመት ዋናው ቅዴ የኢትዮ ኤርትራን ጦርነት እንዳይጀመር ማድረግ ነው ስትል አሳውቃለች። ኢትዮ ኤርትራ የግጭት አፋፍ ላይ ደርሰዋል። ወታደራዊ እንቅስቃሴዎች በድንበር ላይ እየተስተዋሉ ነው። በኢትዮጵያ በኩል ቅድሚያ ለዲፕሎማሲና ድረድረ ድል የተሰጠ ሲሆን፣ በአንጻሩ ሻቢያም ጸብ የለሽ በዳቦ ሁኗል። እንደውም ኢትዮጵያም ድርድርን ማስቀደሟን እንደ ፍርሃት በመቁጠር በባለስልጣናቶቹ በኩል ምከረው ምከረው እምቢ ካለ መከራ ይምከረው የሚል የጸባ አካሄድን መርጧል። ከሰሞኑም በፕሮፓጋንዳ ሰራዊቱ በኩል እስከ አፍንጫዬ ታጥቄያለሁ ማንስ ነው የሚነካኝ እያለ ነው። የሽሮ ድንፋታ እንጀራ እስኪያገኝ ብቻ የሚለውን ተረት የሚያስታውሰው። የሻቢያ ሰሞነኛ የጦር ጉሰማ ቀጠናውን ሊያውከው ይችላል በሚል ተፈርቷል። እንደ ተስፋ ኒውስ አስመራ ሪፖርተርና ኤርትራ ፕረስ የተሰኙ በሻቢያ የሚዘወሩ የፕሮፓጋንዳ ማሽኖች ሻቢያ ከሰሞኑ ታጥቂያቸዋለሁ ያላቸውን መሳሪያዎች ይፋ እያደረጉ ነው። እነዚህ ድረገጾች ካሰራጯቸው የጦር መሳሪያዎች ምስሎች መካከል

ሮኬት ተሸካሚ ተሽከርካሪዎች እንዲሁም ጸረ ድሮን መሳሪያዎች ይጠቀሳሉ። ሻቢያን እንደነዚህ ያሉ መሳሪያዎችን ታጥቄያለሁ ቢለም ከሶስት ሳምንታት በፊት አንድ የውጭ ሚዲያ ባወጣው ዘገባ ግን የኤርትራ ሰራዊት በሽማግሌዎች የተሞላና በወጣት ወታደሮች እጥረት የተመታ ነው ሲል ገልጾት ነበር። የኤርትራ ጦር በወጣት እጥረት የተመሰቃቀለና በሽማግሌዎች የተሞላ ቢሆንም የፕሮፓጋንዳ ልሳኖቹ ግን ይህን እውነታ ወደ ጎን ገሽሻ አድርገው ዘመናዊ ትጥቆችን ታጥቀናል እያሉ ነው። የህወሓት ጦር ላይ ጥቃት ተፈጸመ። የሐራ መሬት ኃይሎች በራየ ቲዲኤፍ ወታደሮች ላይ የቦምብ ጥቃት ፈጽመዋል። ከዚህ በተጨማሪም በራየ የተቀሰቀሰው ተቃውሞ ተቀጣጥሎ ቀጥሏል። ህወሓት ታጣቂ ኃይሉን ወደ መቀሌ አሰማርቶ በጀነራል ታደሰ ወረደ ላይ መፈንቅለ አስተዳደር ሲያካሄድ ተቀናቃኙ ሐራ መሬት በራያ በኩል እሳት ለኩሶበታል። አፋር ክልል የመሸገው አራ መሬት በተለያዩ የራያ አካባቢዎች ሌሊቱን ገብቶም በተለያዩ ከተሞች እሳት ለኩሶ ህዝባዊ አመጽባ አካባቢውም የህዋት አስተዳደር ላይ አስነስቷል። ሐራ መሬት ከጨርጨር እስከ መሆኒም በተለያዩ የራያ አካባቢዎች በሌሊት ፍንዳታ በመፈጸም በመፈንቅለ አስተዳደር ቢሮ በተቆጣጠረው የህዋት ኃይል ላይ ድንጋጤ ፈጥሯል። ቢሮአቸውን በኃይል ተቀምተው ሀራ መሬትን የተቀላቀሉት የደቡብ ትግራይ ዞን ባለስልጣናት በህዋት ላይ ያሰቡትን እርምጃ ጀምረውታል። አራ መሬት ሌሊቱን ህወሓት በተቆጣጠራቸው በተለያዩ የራያ አካባቢዎች ፍንዳታ መፈጸሙን ተከትሎም ረፋዱን ህዝባዊ ተቃውሞ ተሰምቷል። እንደ መሆኒ ባሉ የራያ አካባቢዎች ህዝቡ አራ መሬትን ደግፎም የህወሓት ኃይሎች በኃይል የተቆጣጠሯቸውን ቢሮዎች ለቀው እንዲወጡ ጠይቋል። ህዝባዊ ተቃውሞ መቀስቀሱን ተከትሎ ከተለያዩ የራያ አካባቢዎች ወደ ጀኔራል ታደሰ ወረደ ወደ ተከበቡበት መቀሌ የሚወስዱ መንገዶች ተዘግተዋል ተብሏል። ከኤርትራ መንግስት ጋር ጥምረት የፈጠረው ሕወሓት የተቃውሞ ድምጾችን በኃይል ለማፈን እያደረገ ያለው እንቅስቃሴ ከሩቅም ከቅርብም ፈተና ገጥሞታል የራያ አካባቢዎችን በኃይል ከተቆጣጠረ በኋላ በቅጡ ማስተዳደር የተሳነው ሕወሓት ጄኔራል ታደሰን ለማስወገድ ከመሐል መቀሌ መፈንቅለ አስተዳደር እያካሄደ ነው ይሁን እንጂ ጄኔራሉ ባልሞት ባይ ተጋዳይነት እንደ ጌታቸው ረዳ በቀላሉ ወደ አዲስ አበባ አልሸሽም ብለዋል። ጄኔራሉ ቢሮአቸው ተከቦ በሕወሓት ታጣቂዎች ቁጥጥር ስር ከገባ ሶስት ቀኑን ቢያስቆጥረ እስከ ዛሬ ረፋድ እጅ አልሰጡም ተብሏል። ጄኔራሉ በታጣቂዎች ከተከበበው ቢሮቸው ወጣው በሌላ ቦታ መደበቃቸው የተገለጸ ሲሆን ሕወሓትም የደጀኑን ቢሮ ከተቆጣጠረ በኋላ ስለ ቀጣይ መውጫ መንገዱ በዝግ አዳራሽ እየመከረ መሆኑ ተሰምተዋል። ጄኔራል ጻድቃን ስለ ሰሞንኛው የመቀሌ ክብባ ዝምታቸውን ሰበሩ። በትግራይ በአስቸኳይ አዲስ መንግስት ይቋቋም ሲሉም ተናግረዋል። ጦርነቱ እንዲቀር ከተፈለገ ተፈናቃዮች በተሎ ወደ ወልቃይት ይመለሱ ሲሉ አስጠንቅቀዋል። ጄኔራል ጸድቃን ገብረ ትንሣኤ የሚመሩት የትግራይ ለውጥ እንቅስቃሴ ኃይል የትግራይን ጦርነት ለማስቀረት በአስቸኳይ ሁሉን አካታች ጊዜው አስተዳደር እንዲቋቋም ጠይቋል። የተለያዩ የትግራይ ፖለቲካ ኃይሎችን ያቀፈው እንቅስቃሴውም ባወጣው መግለጫ ጦርነት ለማስቀረት ብቸኛ መፍትሄ ተፈናቃዮች ወደ ቀያቸው መመለስና ሁሉን አካታች ጊዜው አስተዳደር ማቋቋም ነው ብሏል። ትግራይ አሁን ባለችበት ምስቅልቅል እንድትቀጥል መፍቀድ ጥፋት ያመጣል ያለው የለውጥ እንቅስቃሴ ኃይሉ ሁሉም የትግራይ ኃይሎች እንዲሰባሰቡ ጥሪ አቅርቧል። የትግራይ ኃይሎች በአስቸኳይ ተሰባስበው ሁሉን አካታች ጊዜው አስተዳደር ምክር ቤትና ካቢኔ ለማደራጀት መዘጋጀት አለባቸው ብሏል። የፌዴራል መንግስቱ ትግራይን ወደ ለየለት ቀውስ ከመግባት ለምታደግ ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ ንቅናቄው ጠይቋል። የፌዴራል መንግስትና ዓለም አቀፉ ማህበረሰብ ተፈናቃዮችን ለመመለስ በሚያደርጉት ጥረት ተባባሪ እንዲሆኑም ጠቁሟል። የትግራይ የጸጥታ ኃይሎች የአንድ ወገን ደጋፊ ሆነው የሚያደርጉትን እንቅስቃሴ በአስቸኳይ አቁመው ከሁሉም ፖለቲካ ውግንና ነጻ እንዲሆኑ ንቅናቄው አሳስቧል። የትግራይ ኃይሎች ውግንና ማሳየት ያለባቸው ለህዝብ እንጂ ለፖለቲካ ቡድኖች እንዳልሆነ የጠቆመው ንቅናቄው የሕወሓት ተባባሪ ሆነው ከመቀጠል እንዲቆጠቡ መክሯል። የአሜሪካና ኬንያ አዲስ ስምምነት ከባድ ስጋት ፈጠረ። የሁለቱ ሀገራት ሰሞነኛ ስምምነት የዜጎችን የጤና መረጃ አሳልፎ ይሰጣል በሚል ኬንያውያንን አስቆጥቷል። የፕሬዚዳንት ዶናልድ ትራምፕ አስተዳደር የአሜሪካ መንግስት የውጭ እርዳታ መርሃ ግብር ላይ ከፍተኛ ለውጥ ካደረገ በኋላ ታሪካዊ የተባለውን የመጀመሪያውን የአምስት ዓመት የጤና ትብብር ስምምነት ከኬንያ ጋር ተፈራርሟል። ይህ የ2.5 ቢሊዮን ዶላር ስምምነት በኬንያ ተላላፊ በሽታዎችን ለመዋጋት የታለመ ነው ተብሏል። ትራምፕ ሰፊ የውጭ ፖሊሲ ጋር ይጣጣማል የተባለው ይህ ስምምነት ከሌሎች የአፍሪካ ሀገራት ጋርም ይፈረማል ተብሎ ይጠበቃል። በሁለቱም መንግስታት መካከል የተደረሰው ይህ ስምምነት ግልጽነትንና ተጠያቂነትን ለማጉልበት የታሰበ መሆኑ ቢነገርም፣ ሚስጥራዊነት ያላቸውን የሕሙማን መረጃን ጨምሮ ወሳኝ የመረጃ ስብስብ ችን አሜሪካ በቀላሉ ማግኘት እንድትችል ያደርጋታል የሚል ስጋት ፈጥሯል። የኬንያ የጤና ሚኒስተር አደን ዶዋሌ መረጃዎች ተላልፎ ይሰጣሉ የሚለውን ስጋት ለማስወገድ ማንነትን የማይለዩ ጥቅል መረጃዎች ብቻ ይጋራሉ ብለዋል። ባለፈው ዓመት ጥር ወር ላይ ትራምፕ ስልጣን በተረከቡበት የመጀመሪያ ቀን በመንግስት ወጪ ላይ በሚያደርጉት ክለሳ ምክንያት የውጭ እርዳታ መቆሙን አስታውቀዋል። ይህንን ተከትሎም የአሜሪካ ዓለም አቀፍ ልማት ድርጅት ዩኤስአይዲ መፍረሱንና ለድሃ ሀገራት የሚሰጠው በቢሊዮኖች የሚቆጠር እርዳታ ማቋረጡ ይታወሳል። ይህ ውሳኔም በማደግ ላይ ባሉ ሀገራት ውስጥ የአንዳንድ መድኃኒቶች አቅርቦት በከፍተኛ ሁኔታ እንዲያሽቆለቁል ምክንያት ሁኗል። በዚህ ዓመት መጀመሪያ መስከረም ላይ የትራምፕ አስተዳደር አሜሪካ ፈርስት ግሎባል ሄልስ ስትራቴጂ የተባለ የእርዳታ ብክነትን የሚቀንስና አሜሪካ ቅድሚያ የሚተሰጣቸው ጉዳዮች ላይ ያተኮረ በድርድር ላይ የተመሠረተ የእርዳታ ስርዓት ይፋ ተደርጓል። አሁን ከኬንያ ጋር በተደረሰው ስምምነት መሠረት አሜሪካ 1.7 ቢሊዮን ዶላር ስታበረከት የኬንያ መንግሥት 850 ሚሊዮን ዶላር በመሸፈን ቀስ በቀስ ደግሞ ተጨማሪ ኃላፊነቶችን እንዲወስድ ይደረጋል ተብሏል። ስምምነቱ የኤችአይቪ ኤድስ፣ የውባና የሳንባ በሽታ፣ የእናቶች ጤና እንክብካቤ፣ የፖሊዮ በሽታን ማስወገድ እንዲሁም ለተላላፊ በሽታዎች ወረርሽኝ ምላሽ ዝግጁነት፣ መከላከልና ሕክምና ላይ ትኩረት ያደረገ ነው። ከኬንያው ፕሬዝዳንት ውሊያም ሮቶ ጋር ስምምነቱን የተፈራረሙት የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሮቢዮ ስምምነቱን ታሪካዊ በማለት ኬንያን የረጅም ጊዜ የአሜሪካ ጋር በማለት ጠቅሰዋል። በተጨማሪም ኬንያ በሄይቲ ያሉ የወሮበላ ቡድኖችን ለመዋጋት በተባበሩት መንግስታት ድርጅት የሚደገፈውን ተልዕኮ በመምራትና ተሳታፊዎችን በማዋጣት ረገድ ኬንያ ስላላት ሚና አመስግነዋል።